አገርከው ሀያል ሚካኤል ሚረዳኝ መጣ። ሀያል ሚካኤል ይጠብቀኛል። ክብር ከመላእክት አለቃ ሚካኤል ከፍ ከፍ ያልን ኃያል ቅዱስ ሚካኤል ታላቁ አለቃ ሚካኤል ከቶ እንዳንተ ማን ኃያል ቅዱስ

ቅዱስ ስጠላት በመንገድ ላይ ኃያል ሚካኤል እንዳያስፈራራን ኃያል ቅዱስ ሚካኤል ሊረዳኝ መጣ። ኃያል ሚካኤል ይጠብቀኛል! ኃያል ቅዱስ ሚካኤል በዚች ዕለትም የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው። የኢየሩሳሌም ኤጲስቆጶስ አባ እለስክንድሮስ አረፈ። ቅዱስ ኤርምያስ ነቢይ። በዚችም ዕለት የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ነቢዩ ኤርምያስ ላከው ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሡ ባለሟልና የጭፍራ አለቃ የሆነው አቤሜሌክ አወጣው። ያን ጊዜም የኢየሩሳሌምን ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ። ስልሳ ስድስት ዓመትም ተኝቶ ኖረ። ከእርሱ ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆች ከምርኮ እስኪመለሱ በለሱንም ከደብዳቤ ጋር ወደ ኤርሚያስ ባቢሎን አገር ላከው። ስለዚህም የዚህን የከበረ መልአክ ሚካኤልን በየወሩ በአስራ ሁለት ቀን መታሰቢያውን እናደርግ ዘንድ የቤተክርስቲያን መምህራን አዘዙን አማላጅነቱ ከሁላችን የክርስቲያን ወገኖች ጋራ ለዘለዓለሙ ይኑር አሜን። ቅዱስ እለስክንድሮስ ዘኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህች ቀን የኢየሩሳሌም ኤጲስቆጶስ አባ እለስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጰዶቂያ አገር ኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ አገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌም ስሙ በርኪሶስ የሚባል መቶ አስር ዓመት የሆነው ጻድቅ ሰው ነበር። ሹመቱንም ሊተው ይወድ ነበረ። ወገኖቹ ግን አልለቀቁትም። ቅዱስ እለስክንድሮስም ሥራውን ፈጽሞ ወደ አገሩ ቀጰዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ። ወደ እገሌ በሩጡ አስቀድሞ የሚገባቸውንም ይዛችሁ ኤጲስቆጶስነት ሹሙት። ያን ጊዜም ሲወጡ አባ እለስክንድሮስን አገኙትና ያዙት። እርሱም እኔ የቀጳዶቅያ ኤጲስቆጶስ ነኝ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝን መንጋዎችን ልተው አይቻለኝም፣ አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህ ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶች መከሩት፣ ቃላቸውንም ተቀበለ። ወደ ሀገሩ ቀጰዶቅያም እንዲህ ብሎ መልእክት ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ። በእናንተ ላይም ኤጲስቆጶስ በእኔ ፈንታ ሹሙ። እናንተም የተፈታችሁ ናችሁ። ያችን መልእክትም ከእርሱ ጋር አብረው ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚህ በኋላ እየተራዳው አምስት ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህ በኋላ ሽማግሌው አባ በርኪሶስ አረፈ። አባ ለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክሲሚያኖስም በነገሰ ጊዜ ይህን አባት ይዞ በየዐይነቱ በሆነ ስቃይ አሰቃየው። ከዚያም በላዩ የሚያደርግበትን እስከሚያስብ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋው። ወገኖቹም ይህን አባት እለእስክንድሮስን ከእስር ቤት አወጡት። ግርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያኑ ወገኖች ላይም ጥቂት ወራት መከራው ጸጥ አለ። ግርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህ በኋላ ከሃዲ ዳኪዎስ ተነሣ። ፊልጶስንም ገድሎ መንግሥቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎችንም የቤተ ክርስቲያን ሊቃውንት ጽኑ ሥቃይም አሰቃዩአቸው። ይልቁንም የና አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጐኗ አጥንቶች ተሰብረው ወደ ሆዱ እስቲገቡ አስመታው። ከዚህ በኋላ እስከ እስር ቤት ጎተተው በዚያ እንዲጥሉት አዘዘ። እንዲሁም አደረጉበት። እግዚአብሔር ለመረጣቸው ያዘጋጀውን መንግሥተ ሰማይ እስከ ነፍሱንም በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የሀገረ ጠመው ኤጲስቆጶስ የከበረ እንጦንስና የአውሳንዮስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ይኑር፣ አሜን። በዚህች ቀን መጥምቁ ዮሐንስ የተገለጠላቸው ጋይዮስና ኤስትሮስ አረፉ። በረከታቸው ከኛ ጋር ለዘላለሙ ትኑር፣ አሜን። የሚያዝያ ዐሥራ ሁለት ስንክሳር እንዲህ ነበር። ለእግዚአብሔር ክብር ምስጋና ይሁን፣ እኛንም በከበሩ ቅዱሳኑ ጸሎት ይማረን። በረከታቸውም ከእኛ ጋር ለዘለዓለሙ ይሁን አሜን።